የኢትዮጵያ የባህር በር ካጣችበት ጊዜ ጀምሮ የተጋፈጠቻቸው ችግሮች አሉና፣ እንደው ምን ያህል ተጎጂ አርጓታል የባህር በር ባለቤት አለመሆኗ ከሚለው ነጥብ እንነሳ። በመጀመሪያ አሁን እዚው ስንመጣ፣ አንድ ዜና ሰምተናል፣ የሀዘን ዜና። ጠቅላይ ሚኒስትሩም ጠቅሰዋል፣ ሀጂ ሙፍቲ አርፈዋል። ኢና ሊላሂ ወኢና ራጂዑን። እንግዲህ ብዙ ለሀገራችን ብዙ አስተዋጽኦ ያደረጉ በህዝቦች መካከል መቀራረብ እንዲመጣ አድርገዋል። እንግዲህ አላጀነትን ይወፍቃቸው ላለው። በሁለተኛ ደረጃ ወደ ጥያቄው ስንመጣ የባህር በር መኖር በጣም ትልቅ ጠቀሜታ አለው። አገራችን ደግሞ ባለፉት ሰላሳ አራት አመት አካባቢ ይህን ናታለች። ይህን ያጣችበት ምክንያት ደግሞ ሴራ በሚመስል መንገድ ነው። በተለይ አንድ ማህበረሰብ ይህን የሚያህል ህዝብ የያዘ ማህበረሰብ የባህር በር ሳይኖረው ትልቅ ነገር እንደሚያጣ የታወቀ ነው። የባህር በር ማለት የኢኮኖሚ ትልቅ እድገት ነው። እንግዲህ ጥናቶች እንደሚያመለክቱት ቢያንስ ከ20 እስከ 30 ፐርሰንት የሚሆን የኢኮኖሚ ኢኮኖሚን ያሳልጣል። ባህር በር ባህር በር ያላቸውና የሌላቸው መካከል ከ20 እስከ 30 የሚሆን ኢቨን፣ ጂዲፒያቸው የነፍስ ወከፍ ገቢያቸው ከ15 እስከ 20 ፐርሰንት ይበላለጣል። ሁለት ሀገሮች እኩል የኢኮኖሚ እድገት እንኳን ለማሳየት ልማት ቢያደርጉ ማለት፣ የባሕር በር ባለቤት በመሆንና ባለመሆን ብቻ። እንደውም ይሄ ፎሬን ኢንቨስትመንት፣ ዳይሬክት ኢንቨስትመንት የምንለው ቀጥታ የውጭ መጥተው ኢንቨስተሮች የሚያደርጉት እንትን ከ20 እስከ 40 ፐርሰንት፣ ከ25 እስከ 40 ፐርሰንት ልዩነት ያመጣል። እንግዲህ ይሄ ማለት ምን ማለት ነው? ገበያው እኛ በማጣታችን አንድ እቃ ጅቡቲ ሲደርስ ያለው ዋጋ ቢያንስ እስከ 25 ፐርሰንት፣ ከ25 እስከ 30 ፐርሰንት ይጨምራል። ያ እቃ ምንም ቫሊዩ አንድ አይነት እቃ ሆኖ ጅቡቲ የሚሸጥበትና እኛ አገር የሚሸጥበት ይሄን ያህል ፐርሰንት ለውጥ ያመጣል። ይሄ ማለት በኢኮኖሚ ምንድነው አዲስ አበባ ሲደርስ ወይም ድሬዳዋ ወይ ሌላ ከተማ ሲደርስ የሚያመጣው የኢኮኖሚ ልዩነት ይሄንን ይመስላል። ስለዚህ ይሄ ደግሞ ለአንድ ጊዜ አይደለም፣ የሆነ ጊዜ ማጣት አይደለም። በተከታታይ አገሮች ላይ በሚፈጥረው ጫና የኢኮኖሚ እድገታችን ላይ ምን እንደሚያመጣ እናያለን። ሌላው የሴኩሪቲ ችግር ያመጣል። ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን ይችላሉ። እኛ አጠገብ ማለት ነው። ስለዚህ ጂኦፖለቲካል ኢምፕሊኬሽኑ ከባድ ነው። በጂኦፖለቲካ አድቫንቴጃችንን ያጣንበት ነው። እኛ የማንቆጣጠረው መሬት ግን ከሌላ አህጉር ጋር የሚገናኝ እኛ በታሪካዊ ጠላትነት የምንወቅሳቸው ሰዎች ቀጥታ እኛ ጋር እኛን ሳያስፈቅዱ እኛው አካባቢ በስልሳ ኪሎ ሜትር እንዲሰፍሩ የሚያደርግ ሂደት ውስጥ ነው የገባ ነው። በዚህ የተነሳ ከኢኮኖሚ አንጻር ከኢንፍራስትራክቸር አንጻር ለምሳሌ እኛ የምንገነባው ልማት ራሱ የባቡር መዘርጋቱ የምኑ በሙሉ ኮስቱ ባሕር በር ካላቸው የበለጠ ነው። ስለዚህ በሁሉም አቅጣጫ ያጣነው የዛሬ ሰላሳ ምናምን አመታት ያጣነው ነገር በምንም ባሕር በር ከማግኘት ውጭ ሌላ ሊተቀመጥ የሕዝብ ቁጥርም ሲነሳ በጣም የሕዝብ ቁጥራችን እኛ በነገራችን ላይ የኛ የሕዝብ ቁጥር እንዴት ዓለም ሊረዳው እንደሚገባ ማሳየት አለብን። ምክንያቱም የኢትዮጵያ ሕዝብ መቶ ሰላሳ ሚሊዮን ነው። ይሄ ሕዝብ ከተቸገረ ማለት ነው ሁለት ሚሊዮን ሕዝብ እኮ ጅቡቲ ገባ ማለት ጅቡቲ የሚባል ሀገር አይኖርም፣ ኤርትራ የሚባል ሀገር አይኖርም ኤርትራ ገባ ማለት ስለዚህ ይሄ ከሕዝባችን አንጻር ሕዝባችንን የዚህ አክሰስ ተጠቃሚ የዚህ ኢንዱስትሪ ተጠቃሚ ማድረግ የባህር በር የሚያመጣቸውን ጥቅሞችን የመጠቀም መብታችን መታገድ ማለት ለእኛም ለጎረቤቶቻችን አደጋ ነው። ለኢትዮጵያ ትልቅ ትርጉም አለው፣ በጣም በጣም እንጂ ለኢትዮጵያ ትልቅ ትርጉም አለው። ኢትዮጵያ ይህንን በማግኘቷ እና ባለማግኘቷ መካከል ያለው ልዩነት በጣም ትልቅ ነው፣ በጣም ትልቅ ነው። በኢኮኖሚም አንጻር ከፖለቲካ አንጻር ከጸጥታ አንጻር እኛ ኮ ለምሳሌ አንድ እቃ ከውጭ ስናመጣ ኮንትሮባንድን ለምንድ ነው የምንዋጋው? ኮንትሮባንድ እኮ ማለት የጎረቤቶቻችን ቀረጥ የከፈሉበት እኛ ሀገር ሲመጣ ቀረጥ እንዳይከፈል፣ ምክንያቱም ማንቆጣጠረው ቦታ ነው ኮንትሮባንድ የሚበዛው የኢኮኖሚ ፍሰቱን ረበኑ እንዳያገኝ መንግስት የሚያደርግ ነው ይሄ ሁሉ የሚመጣው ባህር ላይ ግን ሁሉ ነገር ተጨርሶ የእኛው ቀረጥ እዛው አልቆ ቢመጣ ይሄ ብላክ ማርኬት የሚባለውን ነገር ራሱ ይከላከል። ግን እኛም አንቆጣጠረው ድንበር ነው ባህር። ጥሩ ዶክተር ኢብራሂም እንግዲያው፣ ዘርፈ ዘርፋ ብዙ ነው በዚህ በዜና ሰዓት ብቻ ምንዘረዝሩ ዓለም ያለውን ኢትዮጵያን የሚያሳጣት ነገር እንደዛ ከሆነ ዘንዳ የዚህን የኃይል አሳሳቢ ከሆነ አሁን እየተደረጉ ያሉ ጥረቶች አሉ። ከዚህ አንጻር የባህር በር ባለቤት ለመሆን በመንግስት እየተደረገ ያለውን ጥረት ያስቡልኝና ዜጎች እንዴት ማገዝ አለባቸው? በሀገር ውስጥም በውጭም ያሉ በመጀመሪያ ደረጃ መንግስት እያደረገ ያለውን ማየው ከእንደገና እያስታወሰን ነው። የዛሬ አርባ ዓመት ለምሳሌ አንድ ሰው ኢትዮጵያ ውስጥ ሆኖ ስለ ባህር በር ችግር ነው ብሎ ስለማያስብ የዛኔ ባህር በር አለን ብሎ የሚያስብ ነው። ስለ አሰብ ስለ ምናምን እኮ ሙዚቃ የሚወጣበት ዘመን ነው። አሁን እኮ አርታችን ራሱ ከሰላሳ ዓመት በኋላ እኮ ተቀይሯል ምክንያቱም ጂኦግራፊ ሲቀየር አርትም ራሱ ይቀየራል። ስለዚህ አዲሱ ትውልድ ላይ ያለ የባሕር በርን በተመለከተ እንዲሰረዝ ሙሉ ለሙሉ ባይሰረዝም እንዲጠፋ ተደርጓል። አሁን መንግስት ያንን እየመለሰ ነው። ያ እየመለሰ ያለ ለምሳሌ በዛን ጊዜ የነበሩ ሰዎች ይረዳሉ። አሁን ያለው ትውልድ ግን የሚረዳበት ሁኔታ ስለኖረው ማለት ነው ምንም አንድ ነገር እኮ ችግርን ስትኖረ ትለምደዋል። ስለዚህ ኪነ ጥበብ ላይ ያሉ ሰዎች መስራት አለባቸው፣ ኪነ ጥበብ ላይ ያሉ ሰዎች መስራት አለባቸው፣ ምሁራን መስራት አለባቸው። እንደ እናንተ ጋዜጠኛ ያው፣ በተለይ የመንግስት ጋዜጦች ጋዜጠኞች ብዙ እየሰራችሁ ነው፣ መንግስት ጣቢያዎች እየሰሩ ነው። በየትምህርት ቤቱ ማንቃት መጀመር አለበት። ምክንያቱም የአንድ ማህበረሰብ አላማውን የሚያሳካው ሁሉም የህብረተሰብ ክፍል ያንን ሲገዛው ነው ያንን ለመግዛት ያ ሁሉ ብዙ ነገሮች ትምህርት ቤቶች ውጭ መጀመሪያ አገር ውስጥ አገር ውስጥ ያለ ማህበረሰብ ይሄንን አምኖ በተለይ ተማሪዎች ወጣቶች ለዚህ አስተዋጽኦ ማድረጋል እንዴት ነው አስተዋጽኦ የሚያደርጉት አንደኛ አዌርነስ በመፍጠር ሁለተኛ አይዶ ነው ልክ እንደ የመንግስት እቅድ እንግዲህ ስናየው እንዴት ነው ፕራክቲካሊ ማሳካት የሚቻለው? እሱን ስናየው ለምሳሌ እንደ ጊርድ እንደ የህዳሴው ግድብ ብዙ አስተዋጽኦ አድርገናል እ የዛኑ መንገድ በገንዘብ ነው፣ በምንድን ነው፣ እንግዲህ ፖሊሲ ሜከርስ በሚያወጡት መሰረት ግን መዘጋጀት ዋናው ነገር። ግን በዚህ ስቴጅ ግን እያንዳንዱ ኢትዮጵያዊ ይሄ ዓላማው የማድረግ ኃላፊነት አለበት። መልካም የታሪክ ተመራማሪና የፖለቲካ ተንታኝ ዶክተር ኢብራሂም ሙሉሸዋ ለጊዜውም ለሀሳቡም አመሰግናለሁ። እኔም አመሰግናለሁ።